መናገር እኔ ማርክን ወደዋለሁ፣ አከብረዋለሁ፣ በጣም ከሚባል በላይ ማለት ነው። ነገር ግን ደግሞ ባየኋቸው ነገሮች እውነት ለመናገር በጣም በጣም እውነት ቤዛ የምትተው ልጅ አልነበረችም። እውነትን ነው የምነግራችሁ። ነገር ግን ያው እሷም ትናንትና ቤዝ እየናይታችኋታል፣ አዲስ ህይወት ብላ መታለች። ያው እንዲህም አሳልፈው ነበር። እያያችሁ ነው እዚህ ከማርክ ጋራ ይህንን የመሰለ የፍቅር ህይወት እያሳልፋችሁ፣ አሁን ተመልሰን ደግሞ ከዚች ጋር ነገሚች እያውናት ብዬ ነው የማስበው። አንቺም ነገ እንዲህ ቤዛ በተራሽ ታለሻለሽ መኝ ማለት ነው። የአሁኑ ፈገግታ ያው ሊሆን ይችላል፣ ግን አንቺም ነገ ያውነሽ እውነቱን ነው የምናገረውና እኔ ማርክም በዚህ ንክ አልጠብቀውም ነበር እውነት ለመናገር ግን እኛ ፈገግ ብሎ ነው የምንጠብቀው። ይሳቅ፣ ፈገግ ይበል፣ ችግር የለውም። ነገር ግን ደግሞ ሴት ልጅ ማስለቀስ ተገቢ ነው ብዬ አላስብም። እውነት ለመናገር ማለት ነው። ሰላም እንዴት ናችሁ? ደህና ናችሁ? ያለውላችሁ ደህና ነኝ እግዚአብሔር ይመስገን። አብ ነ ለዚህ ቤት አዲስ ከሆኑ ቤተሰብ ይሁን አብረው ይላሉ። አመሰግናለሁ። ሰላም ጤና ፍቅር ከእናንተ ጋር ይሁን እያልኩ አሁንም በአዲስ ብዮ መጥቻለሁ። የብዮ ከተመቻችሁ ላይ ሽር ኮሜንት፣ አስተያየት መስጠታችሁ እንዲያተረሱ ማለት ነው። እንግዲህ በማርክ ተናግሬ አላቅም፣ ግን ዛሬ ለመናገር ያክል መጥቻለሁ። ዛሬም ይሄው አበባ ሰጥቶ ምናምን ቤቱን ፎ አድርጎ ምናምን እንደዚህ ይችን ይዞ መጥቷል። ዛሬ እንግዲህ ቢዝ ትናንትና አይታችኋታል ብዬ አስባለሁ ማለት ነው ግን እኔ ማርክና ቤዛን ላይ ቢሆኑ ነበር ደስታይን ማለት ነው። እንዲሁ ግን ካላዛር እንኳን አትማሩ። እስኪ ካላዛር እንኳ ተማሩ። እኔ ዛሬ ማደንቀው ሰዋል። ልጅ ቤተሰቦቿን ስታከብር በጣም ደስ ይላል። እኔ ተንሱ ላይ ያየሁት ነገር በጣም አስደስተኛለች። እውነት እውነት ስነግራችሁ አላዛርና ተንሱ ፍቅረኛሞች አይመስሉኝም ነበር ከልቤ ላውራ። ዛሬ ግን ሽምግልና ተብሎ ሽምግልናውን ቪዲዮ አይቼ በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ። እንዴት ደስ እንደሚሉ ተትናቸው ብቻ ይበቃል። እናቷ አቀባበሏዋ በለዋ ተትናቸው። ባይበላ ባይጠጣ ስጎበዝ፣ እውነት ባይበላ ባይጠጣ ተትናዋ ብቻ ይበቃል። ለሰው ልጅ ፈገግታ ይበቃል። እንኳንን ያንን ያህል እናትና ልጅ ፍልቅልቆች ማለት ነው። እውነት የተንሱዬ እናት ፍልቅልቅ አቀባበላቸው፣ የተንሱን አያት አይታችኋታል? ስትመርቅ ደስ ስትል። እናንተስ ለምን እንደዛ ትሆኑም? እንደ ምን ሆናችሁ ነው? እስከ መቼ እስከ መቼ? አላዛር እንኳን ደስ ያለ። በዚህ አጋጣሚ እውነት ለናገር ብየ ነው። ተንሱ የኔ ልባም ሴት መልክ ብቻ አይደለም፣ ቁመናም ብቻ አይደለም። እውነት ለመናገር ልብም አለሽ። እኔ እናት ሁሉን አሟልቶ የሰጠሽ እንቁ ሴት ነሽ። ሳላደንቅሽ አላልፍም። ከልቤ ነው ያደነኩሽ፣ ከልቤ እውነት እናትሽን አክባሪ የኔ ሴት፣ እውነት ለመናገር ሴት ልጅ ስትመርጥ ስትመርጥ እመኑኝ ማለት ነው። አንዳንድ እቻችን እንመርጥ እንመርጥ እንመርጥና ከዛ በኋላ የመጨረሻ ወዲያ አደቃችን ዜሮ ሆኖ ይቀራል። ተንሶ ይመችሽ የኔ እናት፣ አንተም የዋና አላዛር የኔ አባት። አላዛር በጣም ያሳዝነኝ ነበር፣ እውነት ለመናገር እውነት። ትንስዬ የእውነቷን አፍቅረው ነው አላዛር ልነበረ እውነት ነው። መነግራቸውን የከልቤ ነው መውረው ግን ይሄን ነገር ሳይ በጣም ነው የተደሰትኩት። ሴት ልጅ ልባም ናት የሚባለው ለካ እውነት ነው። እና ተንሶ እንግዲህ ሁሉንም ነገር አሟልቶ የሰጣት እንቁ ሴት ናት። እና እነ ማርክም ደግሞ ሆናችሁ ታዩ እስከ መቼ በዚች ምድር ስንት ዓመት እንደምትኖሩ አታውቁም፣ ሴት እንደ ካልሲ እየቀያየራችሁ። ሴት የምትቀያየር እኮ አይደለችም። ጉልቻ ቢቀያየሩት ወጥ አያጣፍጥም ይባላል የሀገሬ ሰው ሲተርት። እና አንተም እውነት ለመናገር እንዴ ቤዚ የሚያክል ሰው አለ ብዬ አላስብም። እውነት ለመናገር ከጸጉሯ እስከ ሁለመናዋ ቆንጅ እየሴት ናት። ግን ደግሞ የሰው ልጅ መልክ አይደለም የሌለን ብያለው። ዋናው ልብ ነው። አንተ ደግሞ ይህችን እንዲዛ ግለ ይችን ይዘህ ብቅ ማለት ተገቢ ከሆነ ይመቻ አባቴ። እኛ ምን አገባን? ምን አገባን እኛ? ግን ምንም የሚያስተምር ነገር የለውም። የሚያስተምረው ምንድን ነው? ሌላ ፍቅረኛ ይዛችሁ ከዛ ተለይታችሁ ሌላ ፍቅረኛ የያዙ ነው። ሌላ የሚያስተምረው ነገር የለም ማለት ነው እና ምን ልበላችሁ ልጆች ዬ እነ የልል ነው። እኔ የመጣሁት በጣም ተገረሜባቸው ነው። እኔ ማርክን በዚህ ልክ አላቀውም። ማቀው ማርክን እኔ መልከ መልካም። በቃ ምን ልበላችሁ እናት መቸልታ ነው። እንደዛ ቤዚህን ሲላት ሲገፋት በጣም ነው እንትን ያልኩት። ሴት ልጅ እንደዛ እያለቀሰች ክፍቶ መሄዱ ተገቢ ነው ብዬ አላስብም። እምነግራችሁ እና ሴት ልጅሽ ተንከባከባት። አሁን ደግሞ አይ አንቺም አሁን አንቺም ነገር እንደ ቤዛ እንዳትሆኚ እኔ እናት ከቤዛም እንቁ የሆነች ሴት እንዲሁም አሁን በሚሰሩ ቪዲዮ ነው ቤዛ ትንሽ ተናግራ ያየኋት እንጂ ድምፁ አይሰማም። በዛች ቪዲዮ ግን ሰሞኑን፣ ባለፈው በሚሰሩት ነገር ግን ተናዳም ሚሆን ይችላል። በጣም ትትናገር ነበረ እንጂ እኔ ድምጹ አንድ ቀንም ሰምቼው አላውቅም። ይገርማል። በጣም ይቺንስ ነገ ምን ምን ዋስትናል? ምን ዋስትናል? እኔ ከዚህ በኋላ አላምንም፣ በቃ አላምንም። እንዲህ አላዛር ሽምግልና ተለቆ ምናምን እንደዚህ ካልታዩ በስተቀር እኔ ከዚህ በኋላ ማንንም አላምንም። ይቅርታ አርጉልኝና በቃ ይሄ ነው አላዛር ቁ አላዛር ከሚዲያዎቹ ድንቅ አላዛር ቁም ነገር ሰርተዋል። ትንሱና አላዛርዬ ያላሰብ ነው አንዱ አገፍትራት አንዱ አንወዳችውም ብሎ ቢሄድ አንዱ ይመጣል። ይሄን ያልኩበት ምክንያት አለኝ። አሁን አላዛርን አንፈልግም ብለው ቢሄዱ ልብ ያላት ደግሞ መጣችሁ ወደሱ የህይወት አያችሁ ህይወቱ ሰመረለት አመረለት። እሱም በደንብ ይንከባከባታል እኮ ከሚባል በላይ ሁለት ውብ ነው የሚያስመስላት አስውቧት፣ አሳምሯት፣ ከእግር እስከ አናቱ አልብሷት። እውነት ማንም ቀን በቀን ምርጥ ምርጥ ልብስ እያለብሳታል፣ ይገዛላታል፣ ምናምን ነገር እውነት ለመናገር እና እኔ ቃላት የለኝም። እና ማርክ ሆነታይ ይህን ነው ምልህ። አንተም ቁም ነገር ለመስራት ያበቃ ፍቅረኛ አይነት ፍቅር ነኝ ማለት ብቻ አይደለም፣ ቁም ነገር መስራት ነው። ሚዲያ ላይ ሚዲያ ተወዳጅ እንዲሆናችሁ ሚዲያ ላይ ፍቅራችሁን እንዲያወጣችሁ መጨረሻችሁን ማሳመር አለባችሁ። ከዛችም ከዛችም።